ሰላም ቤተሰቦች እንዴት ቆያችሁልኝ? ዛሬም በአዲስ ቪዲዮ ተመልሻለሁ። ይህን ቪዲዮ እስከታተሉኝ ዘንድ ዓላማውን እነግራችኋለሁ ማለት ነው። የዚህ ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ልታገኙት የምትችሉት ትምህርት ልንገራችሁ። አንደኛ ፊደሎችን እያወቃችሁ ማንበብ ለከበዳችሁ፣ አሁን ይህንን ፊደሎችን እያንዳንዶችን እያነበብን በቀስታ እንደዚህ እየለየን እንዴት እንደምንለያቸው እና እንዴት እንገጣጥመን ደግሞ ማንበብ እንደምንችል በምሳሌ መሰረት እየ በእነዚህም እያነበብን እንሰራለን ማለት ነው። ቢያንስ አይበዛም ከዚህ እስከዚህ ካነበብን ለዛሬ በቂ ነው። እችን ብቻ እናነባለን። እናንተ በደንብ በትኩረት ተከታተሉኝ ማለት ነው። እንዲሁም ደግሞ ሌሎቹን ትለማመዳላችሁ። ደጋግሞች ደጋግሞች ቪዲዮ ማየት ለእናንተ በጣም የጥናት ይህን ቪዲዮ ደጋግማችሁ በማየት በጥናት ጊዜያችሁ ደግሞ ለውጥ ለማምጣት በጣም ትልቅ አስተዋጽኦ አለው ማለት ነው። ስለዚህ አሁን ከዚህ እንጀምራለን። አሁን ለምሳሌ ወደ ትምታችን ከመሄዳችን በፊት ኦንላይን መማር የምትፈልጉ ባላችሁበት ተማሪዎች ካላችሁ በዚህ ስልክ ቁጥር ብትደውሉልኝ ቀጥታ እኔን አግኝታችሁ ከኔ ጋር ትምህርት የምትጨምሩበት መንገድ ማመቻቸት እንችላለን ማለት ነው። ስለዚህ ይህን ቁጥር ወደኔ ለመደወል ኢሞ፣ ዋትሳፕ ወይም ቴሌግራም መጠቀም ትችላላችሁ ማለት ነው። አሁን ቀጥታ ወደ ቴሌግራም ወደ ትምህርታችን እንሄዳለን። እሺ፣ አሁን ይህኔ በቀላሉ እንዴት ታነባላችሁ ለሚለው ኦቤስ ይሄኛው የመጀመሪያ ፊደል ስለሆነ ብዙ ሰው ያውቀዋል ብዬ ተስፋ አድርጋለሁ። አለምሳሌ ይህን ቸ ነች ቸ ይሄ ፊደል አሁን ስችል ለማንበብ ደግሞ የማን ቤት ነው የሚለውን አስቡ። የማን ቤት ነው ከቤት ነው ከቤት። ከሆነ የከሆነ ስንተኛ ፊደል ነው? አሁን ለምሳሌ እንደያያላችሁበት ደረጃ ፊደሉን፣ አሁን ምሳሌ ይሄ አራተኛ ፊደል ነው። አምስተኛው ፊደሉን በአንደኛው ፊደል የሚጠራ ሰውም አለ፣ የሚለየውም ሰውም አለ። ፊደሉን ስንተኛ ፊደል እንደሆነ ለይቶት ድምፁን የማያቅ ሰው አለ። ስለዚህ የምንለማመደው ለሁሉም ነው ማለት ነው። ስለዚህ አሁን እቺ ፊደል የከቤት ከሆነች በኋላ ስንተኛ ፊደል እንደሆነች የማናውቅ ከሆነ የፊደል ገበታ እናያለን ስልካችን ላይ። አሁን ዘመኑ ቴክኖሎጂም ስለሆነ በፎቶ ወይም ስልክ ኪቦርዱ ላይ መጻፊው ላይ ከን ስትነኳት ች ፊደል ታመሳሳዩ ሄዳችሁ ታያዛላችሁ። ስለዚህ አሁን ለምሳሌ የተጻፈችው የከቤት ሆና ሰባተኛ ፊደል ነች። ስለዚህ ሰባተኛ ፊደሏን በድምፅ ለመጥራት የሚከብዳችሁ ደግሞ ዋና መሰረታዊ ነገር እንደምታደርገው የእጅ ቁጥር ጠቃማላችሁ። የአማርኛ ፊደል ስንት ፊደል ነው ያለው? ሰባት ፊደል አለው አይደለ? ሰባት ፊደል አለው። ሰባት ፊደል ካለው የመጀመሪያው ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ ሰባተኛ ስለሆነች ኮ ትላላችሁ ማለት ነው። ስለዚህ ይቺ ኮ። ከዛ ይቺ ፊደል የማን ቤት ነች? የለ የለ ፊደል ቀለበት ካላት እዚህ እዚጋ አምስተኛ ፊደል ነች ማለት ነው። ለሉ ሉ ሊ ላ ሌ፣ አምስት ለ ሉ ሊ ላ ሌ ሌ ነች ማለት። ይሄ የተ ፊደል ነው፣ ስድስተኛ ፊደል ስድስተኛ ፊደል አሁን የተ ስድስተኛ ፊደል በድምፅ ማምጣት አለብን ማለት ነው። ይችን ፊደል ለመናገር ተ ቱ ቲ ታ ቴ፣ አምስተኛው ቴ፣ ስድስተኛው ት ተቱ ቲ ታ ቴ ት ከዚህ ቸ ኮ ሌ ይሄ ት ቸ ኮ ሌ ት ቸኮሌት ቸኮሌት የሚሉ አገኘ ነው ማለት በቀላሉ ማለት ነው። ማንበብ በጣም ቀላሉ ነው። አሁንም እንቀጥላለን። ይሄ እዚህ ጋር ሽማነች የመጀመሪያ ፊደል ስለሆነች ሀ ተገልብጣ በ በ ይሄ ጠቤት ነው አይደል? አሁን ይሄ ጠቤት ነው። ስለዚህ ጠቤት እንሄዳለን። ስንተኛ ፊደል ነው?

አንስት ነው ቁጥር ስምንት ፊደል ይመጣል። ስለዚህ ከዚህ ጋር መሳሰሉ አራተኛ። ስለዚህ ከአራት በድምጽ ደግሞ አንብ ጠጡ ጢ ጣ። ስለዚህ እቺ ጣ ነች። ይሄ በዓል ነው። ይሄ ነው ጣ አለ። ይሄ ደግሞ መቤት ነው። የመ ስድስተኛ መ ሙ ሚ ማ ሜ ም፣ ስድስተኛ መ በ ጣ መ ቸ ኮ ሌ ት በ ጣ ም ከዛች እናንብባለን ማለት እዚህ ጋር ያነበብናት የተ ስድስተኛ ተ ተ ቱ ቲ ታ ቴ ት ት ነች። ከዛ ይሄ የመጀመሪያ ፊደል ስለሆነ ወ ነው። ይሄ የደ ስንተኛ ፊደል ነው? አንድ ቼክ ስታደርጉ አራተኛ ፊደል ላይ እናገኘዋለን። ደ ዱ ዲ ዳ ዳ ነች ማለት ነው። ከዛ ይሄ የመጀመሪያ ፊደል ነው ለ። ይሄ የቸ ስንተኛ ፊደል ነው? የቻ ስድስተኛ ፊደል ነው። ቼክ አድርጉ። ቸ ቹ ቺ ቻ ቼ ች ይህ ትወዳለች ቸኮሌት፣ ቸኮሌት በጣም በጣም ትወዳለች ወዳለች ትወዳለች። በጣም ጥሩ የዛሬው እነዚህ ምሳሌ አይተን በቀጣይ ክፍል ደግሞ እንደዚህ ሌሎችንም አሳያችኋለሁ። እናንተ ደግሞ በእነዚህ ተለማመዱ። እኔ ቪዲዮ ቀጣይ ይሰራበታለሁ። ተለማመዱና ቀጣይ ቪዲዮ ደግሞ እንደርሳችሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጋችሁ ጠብቁ። አማር የምትፈልጉ ተማሪዎች ደግሞ አጋዥ የምትፈልጉ እኔ አማርኛ ፊደል እንድታነቡ እንድትጽፉ ኦንላይን አስተምራለሁ ባላችሁበት። ስለዚህ በዚህ ቁጥር ብትደውሉልኝ እኔን አገኝታችሁ ፈታ ብላችሁ ዘና ብላችሁ በአጭር ጊዜ የእውቀት ባለቤት የምትሆኑበት መንገድ አመቻቻለሁ ማለት ነው። ስለምትከታተሉኝ ከልብ አመሰግናለሁ። ሸር በማድረግ አስተያየታችሁን ደግሞ ኮመንት ላይ በመጻፍ እንድታበረታቱኝ የእናንተን ማበረታቻ እፈልጋለሁ ማለት ነው። አመሰግናለሁ። ሰላም ጠይልኝ። በሚቀጥለው ቪዲዮ እንገናኛለን።